መካዘን ውስጥ ነው ያለሁት ማለት ነው። ዛሬ ባላችሁ መሰረት እንግዲህ በጠየቁም መሰረት በአሁኑ ሰዓት አንድ ኩንታል ጤፍ የሚሸጠው አንደኛ ነጭ ጤፍ የሚባለው ያው የዋጋውን ተመን ተከታተሉት በደንብ ማለት ነው። በጣም ሀሪፍ ነው አሁን ላይ ያለው የገበያ ሁኔታ። አሰላሙ አሌይኩም ወረህመቱላህ ወበረካቱ፣ ውድና የተከበራችሁ የሀገሬ ልጆች፣ የመደም ቅመሞች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ፣ ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁኝ። ባላችሁ መሰረት እንግዲህ መካዘን ሂደሽ ስለ ጤፍ ዋጋ ስለ ማሽላ ዋጋ ለእናንተ ቪዲዮ ለመስራት መጥቼ ነው። ይህም እንግዲህ ሀይቅ መካዘን ማሽላ፣ ጤፍ፣ በቀሎ የሚሸጥበት ነው። ያው የዋጋውን ተመን ተከታተሉት በደንብ ማለት ነው። በጣም ሀሪፍ ነው። አሁን ላይ ያለው የገበያ ሁኔታ ያን ያህል የሚካበድ አይደለም። ሀሪፍ ነው ማለት ነው። መግዛት ትችላላቸው። አሁን ላይ ነገሮች እየቀጠሉ መሄድ የያዙት እንግዲህ የመዳም ቅመሞች ሰውየው ካሜራ ለመውጣት ስለፈራ ነው፣ ባለቤቱ ማለት ነው። እንግዲህ መካዘን ሄጄ የዋጋውን ሁኔታ አጣርቻለሁኝ። አሁን ላይ በጣም ጥሩ የሚባል ገበያ ነው ያለው። ማለቴ ካምናው ይሻላል። አምና ብላጊ አዝመራም ኑሮ የተወሰነ ጤፍም ጭማሬ የነበረው ዘንድሮ ግን ምንም አይልም። ሀሪፍ ነው ማለት ነው። እንግዲህ በአሁኑ ሰዓት ነጭ ጤፍ የሚሸጠው አንደኛ ሀሪፍ የሚባለው ጤፍ አስራ አንድ ሺ ብር ነው። ጭማሬ የሌለው ቅናሽ የሌለው 11 ሺህ ብር። ሌሎችም ጤፎች አሉ፣ ያው ደረጃ ስላለው ነው። 10 ሺህ 750 አለ፣ 10 ሺህ 500 አለ። ያው የጤፉ ሁኔታ ስለሚወስነው ነው። ግን አንደኛ ጤፍ፣ ነጭ ጤፍ የሚባለው 11 ሺህ ብር ነው። እንግዲህ ሲገዙም ያየሁት ሰውየውም እንደነገረ ከሆነ እና ምንም አይልም፣ በጣም ሀሪፍ ነው። ገበያ ላይ በጣሳ ሲገዛ መቶ ሀምሳ ብር ነው አሁን ላይ ማለት ነው። አምና ግን መቶ ዘጠና ሁለት መቶ ብር ነበረ ማለት ነው። እና ስታወዳድሩት ሀሪፍ ነው። ግን አሁን ፀሐዩ እየበረታ ነገሮች እየጨመሩ ነው የሚሄዱት። እንግዲህ ለቤተሰቦቻችሁ መግዛት መሸመት የምትችሉ የመዳም ቅመሞች አሁን ብትገዙላቸው በጣም ሀሪፍ ነው። ያው ክረምቱ እየመጣ እየጨመረ ነው የሚሄደው ማለት ነው። ለምን የሰው ፍላጎት አዝመራ ሲጠፋ ቀጥታ ወደ ገበያ ወደ መካዘን ስለሆነ የሚሄዱት እና ገዝተው ያስቀመጡት ነገር ይፈይዳል ማለት ነው። እንሸጠውን ቢባል ትርፋማ ነው። ለቤትም የምትጠቀሙት ቢሆን በጣም ሀሪፍ ነው እና እንግዲህ የገበያው ሁኔታ ይሄን ይመስላል። አንድ ኩንታል ማሽላ የሚሸጠው ደግሞ ስድስት ሺህ ብር ነው ማለት ነው። ሀሪፍ የሚባለው ማሽላ ስድስት ሺህ ብር ነው። ይሄንን አጣርቻለሁ እንግዲህ ሁለተኛው የመጣም ቅመም ጥያቄ ያለችኝ እንግዲህ የበርበሬ ዋጋ ነው። የበርበሬ ዋጋ ያው መካዘን ስለተዘጋጋ አልጠየቅኩም። የሄድኩበት ሰዓትም የገበያ ሰዓት ስላልነበረ ተዘጋግቷል መካዘኖች ማለት ነው። ግን ሰው በየአካባቢው የምሰማው የማየው አንድ ኪሎ በርበሬ ሰባት መቶ ብር ነው። ከዛ በታችም አለ አምስት ከምሳም አለ ስድስት ከምሳ አለ ስድስትም አለ። ያው ነገሮች ገበያ ስሄደን ስናያቸው ደረጃ አላቸው ማለት ነው። እና አንድ ኪሎ በርበሬ የሚሸጠው ሰባት መቶ ብር እንደሆነ ሰምቻ አለሁኝ። ሌላ ጭማሬ የለውም ከዚህ በላይ እና ያው አሁን ላይ የጨመረው አንዳንድ ነገር ላይ ነው። እህል ላይ ያለው የገበያ ሁኔታ ያን ያህል ጭማሪ የሚባል አይደለም። በጣም አሪፍ ነው። የጨመረው እንግዲህ በርበሪና ምስር አንዳንድ ነገሮች ጨምረዋል ቢሆንም አልহামዱሊላ መቸም የባሳ ያምጣ ካምናው የተሻለ ነው የሚባለው እና እኔ በራሴ አልহামዱሊላ በያልሁን ቢሆንም ደሞ ለቤተሰቦቻችሁ ላካርጋችሁ ራሳቸው ቢገዙ የተመረጠ ይመስለኛል ሰው ከሚገዘው የሚፈልጉትን ነገር አይተው በአቅማቸው በአይናቸው አይተው የገዙት በጣም ሀሪፍ ነው። አሁን ሰው እንዳርጉልኝ እንዳርጉልኝ ማለት ትንሽ ይከብዳል። ላይክ ሼር ሰብስክራይብ እያረጋችሁ አበረታችሁ የሲሉኛ ከበት ወደፈ ሲሉ ይነሳሁ ወደልከም ሲሉ ብዬ